ጡርዬ ይቺ ላይ እንደሪታ አይደለችም፣ እሺ አላት። እንደሪታ ዱርዬ ምናምን አይደለችም። ጡርዬ ማለት እናቱ እናቴ እያለ ለሰው የሚያስተዋውቃት ያ ያ ያ ታዲያ፣ ጡርዬ እራሷ እናቱ ይቺ የምታክል ሴትዮ ቢጎ ትጠቀማለች? ኖ ኖ፣ ተደው ኢሞ ላይ ነው እኮ ግሩፕ ገብተን። ከዛ ጡርዬ እንደሱ አይደለች ምናምን ሲላት፣ በቃ መረቀችን። ውይ ይቺ በጣም ተወድኋለች ምናምን አለችው፣ ምክንያቱም ፕሮፋይሉን አድርጌዋለሁ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 የሆነ ሰዓት ላይ እኔ ሻወር ስጄ እንዳልኩሽ፣ ስልክ አይዘጋም። ስልክ በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትወኘው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናም ምናም ብሎ በቃ በጣም ይጨቃጨቅሻል። አንቺ ከኔ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናም ይልሻል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 ቪዲዮ ተቋረጠ እየተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ በልሽ ስደውል የሆነ ትልቅ ሰውዬን አሁን ፕሮፋይል ሊደረግ የሰጠውች ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ ይቻለው ስለው፣ እንዲ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘ፣ ወዲያውኑ በቃ አንቺን የማሳመን ብቃት አለው።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 ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም ከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚ ከግንባሩ በላይ ነጭ ጸጉር ነጭ ጸጉር እንደዚህ ቀርቦ፣ እሱ ለካ ቪዲዮ መብራቱን አላየም። ከዛ እኔታች ጆይን ስል ከግንባሩ በላይ አየውት ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል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 ራጉኤልም ምናምን ብዙ ማላዎች እንደረደረ። ኦኬ በቃ ማሚ አሁን ዝም አልኩት። ከዛ ይዛን ቀንም እንደዛ ስንናገረው በቃ ያን ያለኝ። ከዛ በስንተኝ የሆነ ጊዜ ላይ በቃ በጣም ነገሮች ተደራረቡ። ስድብም በቃ መሰዳደብ ሆነ። እንዳልኩሽ ማለት ነው ስድብ ነው በቃ የበዛ አቢባ፣ ይሄን ነገር በጠቅላላ የምትናገረው ውሸት ነው፣ ላቫናይት ነሽ አይደለ ስለሚመለከተኝ ወንድ ልጅ ላይ እንዳለ ቪዲዮ አለኝ። ላባና ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ታደርገው ቪዲዮ አለኝ። እያወራሁ ነው። ታውቀኛለች፣ በድምፅ ጠንቅቃ ታውቀኛለች። ራሱ ውሸት ነው። ከዚህ በፊት ተነጋግረንበታል። ማንነትህን ግለጽ ወንድሜ። ማነካ እኔ ጾጽ ይባላለሁ። ቢጎልጫ ታውቀኛለች አንዴ ቆይ፣ ሶሲ ማነው ስምክ ትባላለህ? ቢንጎ ላይ ምንድን ነህ? ግን ይሄ አሁን እንዳለ ያለችሽ ኮምፕሊት ወዘን ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበር። እውነቱ ምንድን ነው? በቪዲዮ እያየች ነበር የምታወራው። በቪዲዮ እየተያዩ ነበር የሚያወሩት ከመጀመሪያ ጀምሮ። ሚውት አድርግና ቁጭ በል። ትናገር። ቀጥይ ውዴ አንተ እኮ ሲጀምር ለእኔ አታብራራልኝም፣ ራሴ ነኝ የማብራራው። አይመለከትም ሲጀምር። ከዛ በኋላ ደግ በተደጋጋሚ ጠይቅ፣ ቀኝ እጅ እሺ፣ አታሽቋልጥ